ስታርታፖች አይነቶች ስራ ላይ እየሰሩ ነው ያሉት። ፕሮግራሞቹን በጣም ብዙ ናቸው። በተለያዩ ዘርፎች ነው እየተሰራ ያለው፣ እና በተለይ በቴክኖሎጂ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ እዛ ላይ በጣም ትልቅ ስራ ተጠቅመዋል። ሌላው እንግዲህ ያየ ነው በቴክኖሎጂ ላይ ነው። ሁለተኛው የአርቲፊሻል ኢንቴሊጀንስ እንዳለ ሆነው ቴክኖሎጂ ብቻ የሚሰሩ ደግሞ በተለይ በጥናት እና በምርምር ላይ የሚሰሩ የኖኪያና ታላስ ነው ያየ ነው። እነዚህ እንግዲህ በናኖ ቴክኖሎጂ እንዴት በጥናት ላይ ተመስርቶ ወደ ትልቅ ፋብሪካዎች ግባት የሚሆኑበት በዚህ ያጠኑትን ለዋናው ግባት እያደረጉ በናኖ ቴክኖሎጂ እንዴት ሲሰሩ እንደነበረ በተለይ የፋይበር ላይ እንዴት ሲሰሩ እንደነበረ ዲፌክ አርቲፊሽል ኢንተለጀንስ ላይ እንዴት ቴክኖሎጂን ተጠቅሞ ጥናት አካሂዶ ወደ ዋናው ግባት የሚሄዱበትና በቴክኖሎጂ ሀገራት በትልቅ ስኬል ማለት ነው። በቴክኖሎጂ በትልቅ ስኬል ሀገር እንዴት መወዳደር ከዓለም መወዳደር እንደሚችልና ራሱን ችላ እንደሚሰራ ደግሞ በትልቅ ኩባንያዎች በሁለቱ ላይ ያየ ነው። በአርቲፊሻል ኢንተለጀንስ በቴክኖሎጂ ላይ ሲሰሩ የነበሩ በጣም ትልቅ ስራ ነው ያየነውእና ከዚህ ተምረን እንግዲህ ስታርታፕ ላይ መስራት እንዳለብን በትልቅ ኩባንያዎች ደግሞ ምርምርና ጥናትን ጎን ለጎን ሄድን ምርት ወደ ምርት መግባት እንዳለብን የተማርንበት ነው። ሌላው ሶስተኛ ያየነው በተለይ 42 ፓሪስ ትሬኒንግ ሴንተር የሚባል አይተናል። በስልጠና ላይ የሚያካሂድ ስልጠናው ሙሉ በሙሉ በአርቲፊሻል ኢንቴሊጀንስ ቴክኖሎጂ የታገዘ አስተማሪ የሌለው ስልጠና ቦታ ነው። ስልጠናው ካሪኩላም ቀርጾ ኮምፒውተር አዘጋጅቶ ቦታ አዘጋጅቶ 24 ሰባት አገልግሎት የሚሰጥ ስቴሽን ነው። ይህም አስተማሪ የለም፣ ግን ተማሪዎች ገብቶ ከኮምፒውተሩ ጋር ብቻ እና በሶፍትዌሩ ብቻ ተምሮ ስልጠናውን ጨርሶ ስልጠና ካበቁ በኋላ ለዓለም ተወዳዳሪ ብቁ የሚሆኑ ተማሪዎች ከዛ የወጡበትን ነው ያየነው። እና በተለይ እንግዲህ ለተማሪዎች ለወጣቶች እንደዚህ አይነት ቦታዎችን ማዘጋጀት ማለት በፈለጉበት ጊዜ ገብቶ የፈለጉትን ነገር መማር እንዲችሉና ተምሮም ደግሞ ለራሳቸውም በግልም መስራት፣ በግል ሴክተር መቀጠር፣ በመንግስት ሴክተር መቀጠር የሚያስችል ካሪኩለም ቀርጾ ከአስራ ሁለተኛ ክፍል ጀምሮ ነው እንግዲህ የሚያስተምሩት። አስራ ሁለተኛ ክፍል የጨረሰው ነው እዛ ጆይን የሚያደርገው አራት ዓመትም አምስት ዓመትም ተምሮ ማስተርስ ይዞ የሚወጣበትና ጎን ለጎን የፕሮጀክት አይዲያ ይዞ መጥቶ ፕሮጀክቱን ወደ ስራ የሚቀይርበት የስልጠና ማዕከል አይተናል ማለት ነው። እንግዲህ ትልቁ ነገር ማየት ነው። ከማየት ብዙ ነገር መማር እንችላለን። ከመንግስትም አካል በጣም ከክቡር ጠቅላይ ሚኒስቴር ጀምሮ ትልቅ ኃላፊዎች ናቸው እዚህ የተገኙት። በተለይ እንግዲህ የውሳኔ ሰጪዎች በሚገኙበት ጊዜ ይህንም በማየት ውሳኔዎችን ለመወሰን አይቶ ሀገራት እንዴት እየተጠቀሙ ነው ያሉት፣ ተጠቅሞ ምን ውጤታ መጥቶ የሚለው ነገር መሬት ላይ ያየነው ስለሆነ ይሄ ለውሳኔ አንዱ ያገለግለናል። ሁለተኛ ደግሞ በተግባር የተፈተኑበትና ያለፉበት ስለሆነ ወደ ሀገራችን ተጨባጭ ሁኔታ ስናመጣ አንዱ የሀገራችንን ያለንበት ቴክኖሎጂ በተለይ በስታርታፕ በትሬኒንግ ሴንተሩ ላይ ያለንን ክፍተቶች ለመሙላት በጣም ትልቅ እገዛ ነው ያለ ነው ማለት ነው። ምክንያቱም በተግባር ነው ያየነው፣ እሱ ትልቅ እገዛ ነው የሚያደርግልን።